አክብሮታዊ ሰላምታችን በያላችሁበት ሲድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል የድንበር አካባቢን ጨምሮ ጠንካራ ውጋዎች ተደረጉ። ጄኔራል ተስፋዬ አያሌው በቀጥታ ሲያቅታቸው በፋኖ በኩል መጡብን ብለዋል። አቶ አረጋ ከበደ ደግሞ እነ ጄኔራል መሐመድ ተሰማን አተረፉን ሲሉ አብራርተዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ጠቅላይ ሚኒስትሩ ባለስልጣናትን ያሰሩበትና ያባረሩበት የተበላሸ ማዳበሪያ ወደ ሀገር ውስጥ እንዲገባ መደረጉ ተሰማ። በ35 መኪኖች ተጭኖ ወደ አማራ ክልል እንዲገባ የተደረገው ይህን ማዳበሪያ የሚረከብ ጠፍቷልም ተብሏል። ዝርዝሩ ተዘጋጅቷል። በኢትዮጵያ ከድሬዳዋ አቅርብ ርቀት የባቡር አደጋ ደርሶ ለበርካቶች መሞትና የአካል ጉዳት ምክንያት መሆኑ ይታወቃል። ኢትዮ ፎረም ለዚህ አደጋ መሰረታዊ ምክንያት ነው በተባለው የብልጽግናው ባለስልጣናት የሙስና ተግባርናም የሁለት ቢሊዮን ብሩ ዘረፋ ዙሪያ መረጃ ደርሶታል። ወደ እናንተ ይቀርባል። የእርስ በርስ ጦርነት እንዲቆም ለሰላምም እድል እንዲሰጥ ፓትርያርክ አቡነ ማቴያስ ጥሪ አቀረቡ። የሀገሪቱ ዋነኛ ችግር የፖለቲከኞች ነው ሲሉም ገልጿል። ተጨማሪውን ይዘናል። ዶናልድ ትራምፕ ከአሜሪካ ወደ አፍሪካ ካባረሯቸው ስደተኞች መካከል ኢትዮጵያዊ እንደሚገኝበት ተነገረም። የረሃብ አድማም ተጀምሯል ሌላኛው መረጃችን ነው። በትግራይ ክልል በደረሰ የመብረቅ አደጋ ሶስት የአንድ ቤተሰብ አባላትን ጨምሮ ነዋሪዎች ሞቱም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በአማራ ክልል የድንበር አካባቢን ጨምሮ ጠንካራ ውጊያዎች ተደረጉ። ጀነራል ተስፋዬ አያሌው በቀጥታ ሲያቅታቸው በፋኖ በኩል መጡብን ብለዋል። አቶ አረጋ ከበደ ደግሞ እነ ጀነራል መሀመድ ተሰማ ተረፉን ሲሉ አብራርቷል። እነዚህ ሁለት የአገዛዙ ሰዎች ንግግሮች የክልሉ ነባራዊ ሁኔታ በግልጽ የሚያመላክቱ ናቸው። በክልሉ የሚደረገው በነፍጥ የታገዘ እንቅስቃሴን አብይ አህመድ የሽፍቶች ነው ሲሉ ተሰምቷል። ከሰሞኑ ከጀነራሎች አንደበት በት የማይጠፋው ውንጀላ ደግሞ ሻዕቢያ ወያ ውሳኔ ሀገርን የማፍረስ እቅዳቸው ማስፈጸሚያ ተላላኪዎች ናቸው ሲሉ ይሰማል። እና አረጋ ከበደ ና ሌሎች የተወሰኑ ሹማምንት ደግሞ በተለየ ትርጓሜ ነው የሚሰጡት፣ ስልጣንን በኃይል የመቆጣጠር ፍላጎት ነው ሲሉ ተሰምተዋል። ና የዛን ክልል ሁናዊ ሁኔታ በተመለከተ በብልጽግናው ቡድን እንኳን የተናበበ ዘመቻ የተናበበ ንግግር እንኳን የለም። ያሉበትን ቁመና አቶ አረጋ ከበደ ከወራት በፊት እንዲህ ባለ መልኩ የገለጹት ነው። ወይ ዘመነ መሳፍንት ላይ አልሆን ወይ ከ ስልሳ ዓመት በፊት አልሆን ሌላ በትናንት ተልኮዎች ላይ ተቸንክረን ዛሬ በየአካባቢው ቁስለኛ፣ ህይወቱ ያለፈ ሰው ስንቆጥር እንውላል። ይሄ ለዚህ ዘመን አመራሮች እጅግ በጣም የሚያም አንገት የሚያስደፋ ሁኔታ ውስጥ ነው የምንገኘው። በእርግጥ አራት ሚሊዮን ተማሪዎች ለሶስተኛ ዓመት ከትምህርት ገበታ የቀሩበት አስደንጋጭ ሁነትን በየዕለቱ ድሮን የሚሰማራበትና የሚዘንብበትን የእርስ በርስ ጦርነት በየጊዜው የሀገሪቱ ሰራዊት ጥቃት የሚፈጽምበትን ክልል ሽፍታ በሚል ተላላኪዎችን በሚል የሚገለጽ እንዳይደለ ግልጽ ነው። የክልሉ ርዕሰ መስተዳደር ጽንፈኛው ኃይል ያሉትን ፋኖን የአማራ ክልልን አፍርሶ ስልጣንን በኃይል ለመቆጣጠር አልሞም በክልሉ የጀመረውን አፍራሽ ሴራና ኩይ ተግባሩን እንዳያሳካም የመስራቅ እዝ ባለውለታችን ነው ሲሉ ዛሬም ሲያብራሩ ተሰምቷል። የጀነራል መሀመድ ተሰማ ጦር እሳቸው በስልጣን የመቆየታቸው ምክንያት መሆኑን እያነሱ አሁን ሰላም እየመጣ ነው ቢሉም ይኸው ጦር ግን እለቱንም በደጋዳሞት ውጊያ ሲያደርግ ነው የዋለው። ትናንት እንደ አረፋ ደብተራና አውሳ ባሉ አካባቢዎች የተጀመረው ይህ ውጊያም እስከ ወረዳው መቀመጫ ፈረስ ቤት ድረስ ተስፋፍቶም ነው የተከናወነው። ከሰሞኑ በጎጃም ቀጠና የተለያዩ አካባቢዎች የድሮን ጥቃቶች መፈጸማቸው የሚታወስ ሲሆን ዛሬ ደግሞ በዚህ የውጊያ አካባቢ የድሮን አሰሳዎች ተመዝግቧል ተገኝተዋል። ሌላኛው ትናንትና ዛሬ የውጊያ ቀጠና የነበረው ስፍራ የኢትዮ ሱዳን ድንበር አካባቢ ሲሆን በመተማ የተከናወነ ነው። በወረዳ በዋናነት ደግሞ ሽመለገራ ተብሎ በሚጠራ ስፍራም በመንግስት ኃይሎች ካምፕ ላይ የተከፈተ ተኩስ ነው የመነሻው ምክንያት። በዚህ ጥቃትና ውጊያ የደረሰው ሰብአዊ ጉዳት ግን በግልጽ አልታወቀም። ሜጀር ጀነራል ተስፋዬ አያሌው ደግሞ በዚሁ እየተባባሰ በመጣው ውጊያ ላይ ለሚመከር ስብሰባ ወደ ወልዲያ ተጉዟል። በወልዲያ ዩኒቨርሲቲ መምህራንና ሰራተኞችን በመጥራት የተደረገው ስብሰባ ከተሳታፊዎቹ በኩል ሀቀኛ ድርድር እንዲደረግ በተደጋጋሚ የተጠየቀበት ነው የመከላከያ ሰራዊቱም ይሁን ሌሎች የመንግስት የጸጥታ አካላት እንደዚሁም የፋኖ ኃይሎች የአንድ ሀገር የኛው ልጆች ናቸው እንዲጋደሉ ምክንያት የሆኑ ፖለቲካዊ ምክንያቶች ይፈቱ የሚል ሀሳብም የተንጸባረቀበት ነበር እኒህ ጀኔራል ተስፋዬ አያሌው ግን እኛ ሀገር የመጠበቅ ሀላፊነታችን ነው እየተወጣን ያለ ነው ብለው የሀገሩን ዳር ድንበር በአራት አቅጣጫ አስደፍረው ከኢትዮጵያውያን ወጣቶች ጋር የሚያደርጉትን እልቂት ሀገር ጥበቃ ብለውታል። ከዛም እነዚህ ጽንፈኞች የባዕዳን ተላላኪዎች ናቸው፣ እነዛ ባዕዳን በቀጥታኛ ላይ ማድረግ እንደማይችሉ ሲገነዘቡ ይህንኑ ቡድን ተላላኪ አድርገውታል ሲሉም ተሰምቷል። በእርግጥ እንዲህ ያለው የአገዛዙ ትርክት ከስድስት ወራት በፊት ያልነበረም፣ በተለይ ደግሞ ባለፉት ሁለት ወራት ተደጋግሞ እንዲሰበክ እየተደረገ ያለ ነው። ጠቅላይ ሚኒስትሩ ባለስልጣናትን ያሰሩበትና ያባረሩበት የተበላሸ ማዳበሪያ ወደ ሀገር ውስጥ እንዲገባ መደረጉ ተነገረም። በሰላሳ አምስት መኪኖች ተጭኖ ወደ አማራ ክልል እንዲገባ የተደረገው ይህ ማዳበሪያ የሚረከብ ጠፍቷልም ተብሏል። ባለፉ ተከታታይ ሳምንታት ይህንን አገዛዙ ከሀገሪቱ ካዝና ቢሊዮኖችን አውጥቶ ግዛሁት ያለን ማዳበሪያ ቅሌትን በተመለከተ በተከታታይ መዘገባችን ይታወሳል። ከቻይና ማዳበሪያ ተገዛበት ተብሎ ድንጋይ ወደብ ላይ መድረሱ ያንን ተከትሎ ተጠያቂነት አረጋገጥን ለማለት ያ ለመከላከል የተደረገው ሹም ሽርና እስርን በተመለከተም እንደዚሁ ጠቅላይ ሚኒስትሩ የሚቀርቧቸውን እና ለምጸሐይ ጳውሎስ፣ አዲሱ አረጋና ብርሃኑ ጸጋይን በዘርፉ ሹም ያለው የተወሰኑ የግብርና ስራዎችና የማሪታይም ተቋማት አመራሮችን ደግሞ አባረር ያለው አስር ያለው ማስባላቸውም ይታወቃል። መንግስታዊ ሙስና የለም የሚሉት የብልጽግናው ፕሬዚደንት ይህንን ግዙፍ መንግስታዊ ዘረፋም ከመገናኛ ብዙሀን ቢደብቁትም በተለያየ መንገድ መውጣቱ ግን አልቀረም። አሁን የተሰማው ዜና ደግሞ ያ የተበላሸና በአድ ነገር የተቀላቀ የተፈናቀለበትን ማዳበሪያም ሌላ ውጭ ወጥቶበት ወደ ሀገር ውስጥ መግባቱን የሚገልጽ ሆኗል። ይህን ማዳበሪያ ከጅቡቲ ወደብ ወደ ሀገር ውስጥ እንዲያስገቡ የታዘዙ አሽከርካሪዎችም ማዳበሪያ ነህ የተባለውን ድንጋይ ይዘው አማራ ክልል ደብረ ብርሃን ደርሰዋል። አሽከርካሪዎቹ ከጅቡቲ ለደብረ ብርሃን ማዳበሪያ ጭነን ብንደርስም ዩሪያ ማዳበሪያው የተበላሸ ነው አናራግፍን በማለት መፍትሄ የሚሰጠን አካል በማጣት ከቆምን ከ15 ቀን በላይ ሆኖናል ሲሉ ገልጿል። እኛ ከወደብ ጫነውን ጭነት በኃላፊነት ተረክበን ይዘን ብንደርስም እኛን አሽከርካሪዎችን የማይመለከት ችግር በማንሳት ማዳበሪያው የተበላሸ ስለሆነ አናራግፍም በማለት የባንክ ዳ የቁብ ክፍያ ቤተሰብ የማስተዳደር ኃላፊነት የተጫነበትን መኪና ለ15 ቀን ማቆም የሚያሳዝን ተግባር ነው ሲሉም ገልጸውታል። ደብረ ብርሃን ስምሪት ተሰጥቶን ከጅቡቲ የመጣነ 35 መኪኖች ስንሆን እስካሁን መፍትሄ የሚሰጥ ባለመኖሩ ለከፋ ጉዳት ተዳርገናል ሲሉ ማክለዋል። ይህ ማዳበሪያ እየተጫነ ባለበት ወደብ ላይ የጥራት ችግር አለበትኮ ብለን መረጃ ስናጋራም የመንግስት ሰዎች ሰዎች ግን ማዳበሪያው መጋገሩ ችግር የለውም በማለት ዘልፈውን እንድናጓጉዝ ያደረጉ፣ አሁን ግን ጠፉ ሲሉ ነው የሚገልጹት። የብልጽግናው ሹማምንት ክሬን የሌላቸው መርከቦችን ተጠቅመው በህገ ወጥ መንገድ የሸመቱትን ማዳበሪያ ወደ ጅቡቲ ማጓጓዛቸው የማዳበሪያውን ብልሽት ማባባሱ፣ በተለይም በሶስት መርከቦች ላይ በሁለቱ 50 50 ሺ ሜትሪክ ቶን፣ በሶስተኛው መርከብ ላይ ደግሞ 52 ሺ ሜትሪክ ቶን ማዳበሪያ ከጥቅም ውጭ እንዳደረገው ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ ያመለክታል። በኢትዮጵያ ከድሬዳዋ ቅርብ ርቀት የባቡር አደጋ ደርሶ ለበርካቶች ሞትና የአካል ጉዳት ምክንያት መሆኑ ይታወሳል። ኢትዮ ፎረም ለዚህ አደጋ መሰረታዊ ምክንያት ነው በተባለው የብልጽግና ሽማምንት የሙስና ተግባርና የሁለት ቢሊዮን ብሩ ዘረፋ ዙሪያ መረጃ ደርሶታል። ክፍለ ዘመን በተሻገረው የኢትዮጵያ የባቡር ትራንስፖርት ታሪክ ከፍተኛ ከሚባሉት አደጋዎች አንዱ ከቀናት በፊት በድሬዳዋና ደወሌ መካከል መድረሱን መዘገባችን ይታወሳል። ሽንሌ ከተማ አካባቢ በደረሰ በዚህ የባቡር አደጋ ቢያንስ አስራ አምስት ሰዎች የሞቱ 27 ሰዎች ደግሞ አካል ጉዳት አጋጥሟቸዋል። የአካባቢው ባለስልጣናት አደጋው ያጋጠመው ባቡሩ ለረጅም ጊዜ አገልግሎት የሰጠ በመሆኑ ነው ሲሉ ነበር የተናገሩት። ይሄ እንዴት መጣ ከሚለው ጉዳይ ጋር ኢትዮ ፎረም ያነጋገራቸው ለጉዳዩ ቅርበት ያላቸው ምንጮች የሙስና ተግባር የተፈጸመበት ስለመሆኑ ይገልጻሉ። ገና ከሁለት አስርት ዓመታት በፊት የድሬዳዋ ጅቡቲ የነባሩ የባቡር አገልግሎት እንዲቆም ተብሎ ነበር የሚሉት ምንጮቹ፣ ከሁለት ዓመት አካባቢ በፊት ደግሞም በገንዘብ ሚኒስትሩ አህመድ ሽዴ ደብዳቤ ቢቢኤ የድሮ መስመር እንዲቆም መታዘዙን ያስታውሳሉ። ያ ደግሞ በብልጽግናው ሹማምንት መካከል የይገባኛል ጥያቄ ማስነሳቱን ተከትሎ ለሁለት እንዲካፈሉት ተወሰነ ሲሉ ያክላሉ። በዚህ መሰረት ከጅቡቲ ድንበር እስከ ድሬዶ ድረስ ያለው የቀድሞ የባቡር መስመር ሀዲዱን ብረት እነዚሁ የአገዛዙ ሹማምንት መቀራመት ይጀምራሉ። የሶማሌ ክልል ባለስልጣናት ርዕሰ መስተዳደር ሙስጠፋ መሐመድና የቅርብ ሹማቸው ኢብራሂም ውስማን በአደም ፋራሃ አስተባባሪነት ከመኢሶን እስከ ድሬዷ ያለውን የባቡር ሀዲድ ወሰዱ። የድሬዷ ከንቲባው ከድር ጆሃር ደግሞ ከደወል የድሬዷ ያለውን ቦታና የድሬዷውን ዌርሃውስ እንደዚሁም የባቡር ጣቢያዎች የሚገኙበትን ለእኔው ነው አሉ ሲሉ ምንጮቹ ያክላሉ። ከአዋሽ አካባቢ መኢሶ እስከ ድሬዷ ድረስ ያለው ሀዲድ አሁን የለም። ይህን የባቡር ሀዲድ ብረትንም እነ ሙስጠፋ መሐመድ ሁለት ቢሊዮን ብር ነቃቅለው ለአንድ እውቅ ባለስልጣን እንደሸጡትም እነዚህ ለጉዳዩ ቅርበት ያላቸው ምንጮች ያስረዳሉ። ይህ ወደ ግል አካውንት ተዛውሯል ያሉት ገንዘብን በሶማሌ ክልል ፖለቲከኞች ዘንድ ዘንድ ሰሞን መነጋገሪያ ሆኖ በኋላ ተዳፍኖ እንዲቀር ስለመደረጉም አስታውሷል። ከደወል የድሬዷ ያለው የባቡር ሀዲዱ ግን ከድር ጁሃር የተባሉት የድሬዷ ከንቲባ እየሰራ እንዲቀጥል ብለው በየሳምንቱ በመቶ ሺዎች የሚያገኙበት የግል ትራንስፖርት የገቢ ምንጫቸው አደረጉት ሲሉም ይጠቅሳሉ። ከድሬዷም ይሁን በሌሎች አካባቢዎች ዌርሃውስ በሌለበት መንግስት በይፋ ባቡሩ ቁሟል ብሎ በሚያምንበት በደብዳቤም በከለከለበት መለዋወጫ ጥገና ብሎ ነገር በሌለበት ባረጀ የባቡርና ባረጀ ሀዲድ ሰዎች እየተጓጓዙ የባለስልጣናቱ የገቢ ማስገኛ ሆነ ሲሉ አብራርቷል። የኢትዮ ጅቡቲ በኤሌክትሪክ የሚሰራው ባቡር ከአዲስ አበባ ድሬዳዋ፣ ደወሌ ድረስ ያሉ ነዋሪዎችንና ትናንሽ ከተሞችን ተጠቃሚ ማድረግ ያልቻለም በአመዛኙም ለሀገር አቀፍ ጭነት ብቻ እየዋለ ያለ መሆኑን ተከትሎ ነዋሪዎቹ ይህንን ከንቲባው የሚያስተዳድሩትን የቀድሞውን ባቡር ይጠቀሙ እንደነበርም ይጠቅሳሉ። እናም ጥገናም መለዋወጫም የሀዲድ ቁጥጥርም እድሳትም የሌለው እንዲያውም ጉዞ እንዳይደረግበት የተከለከለው መስመር ላይ ለከንቲባው ሲባል ጉዞዎች ሲከናወኑ ቆይተው አሁን የበርካቶችን ሕይወት የቀጠፈ አደጋ ምክንያት ሆነ በማለትም አስረድቷል። የድሬዳዋና የሶማሊያ ክልል ባለስልጣናትም ባቡሩ የተገለበጠው በረጅም እድሜው ምክንያት ነው ሲሉ ማረጋገጫ ሰጥቷል። በጉዳዩ ላይ ክሱ የቀረበባቸው ሹማምንትን ኢትዮ ፎረም ምላሻቸውን ለማግኘት ያደረገው ጥረት አልተሳካም። የእርስ በርስ ጦርነት እንዲቆም ለሰላም እድል እንዲሰጥ ሲሉ ፓትርያርክ አቡነ ማትያስ ጥሪ ያቀረቡ፣ የሀገሪቱ ዋነኛ ችግር የፖለቲከኞች ነው ሲሉም ገልጸዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ አቡነ ማትያስ በሀገር ውስጥ የሚታዩ ግጭቶች ቁመው ለሰላም እና ለእርቅ እድል እንዲሰጥም ጥሪ አቀርበዋል። ሊቀ ጳጳስ አቡነ ማትያስ የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክተው ባስተላለፉት መልእክት ጦርነቶች እንዲቆሙ ጠይቀዋል። አቡነ ማትያስ ቤተ ክርስቲያን የገጠማት ፈተናና መወሰድ ያለባቸው እርምጃዎችን ባመላከቱ በት መልእክታቸው በሀገራችን ያሉ አለመረጋጋት በህዝባችን አጠቃላይ ስነልቦናም በሀገሪቱ አንድነትና እድገት የሚያስከትለው ጫና በቀላሉ የሚታይ አይሆንም ነው ያሉት አቡነ ማቲያስ አስቀጥለውም ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን ማድረጉንም ጠቅሷል። መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና፣ መንግስት፣ ተፎካካሪ ፓርቲዎችና ነፍጥን ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እንደዚሁም ለእድገት መረጋገጥ ሲባል ወደ መግባባት እንዲመጡ በማለትም ጥሪያቸውን አስተላልፏል። በሀገሪቱ ባለው የሰላም እጦት የተነሳ የቤተ ክርስቲያኑ ተከታዮች የመንፈስና የስነ ልቦና ሰላም ማጣታቸውን የጠቀሱት አቡነ ማትያስ ለሞት ለጉዳት፣ ሀብታቸው ለዝርፊያና ለውድመት እየተዳረገ ስለመሆኑም ዘርዝሯል። ይህም ሁሉ ሆኖ ስልህ እያገኙ አይደለም። አብያተ ክርስቲያናትን በምእመናን ፍልሰት እየተዘጉም እየተቃጠሉ ነው፣ ሲሉም ቤተ ክርስቲያንና ምእመኖቿ ላይ እየደረሰ ያለውን ጉዳትን በመልእክታቸው ላይ ጠቅሰዋል። ፓትርያርኩ እንዲህ የሚገልጹት ኢትዮጵያን ዜጎች በየዕለቱ የሚኖሩት የሰላም እጦት የብልጽግናው ሰዎች ደግሞ በተለይም ደግሞ ፕሬዚደንቱም የሽፍታዎች ጉዳይ ነውና ፌስቡክ እና ዩትዩብ አጋኖታል፣ ሰላም ናችሁ ሲሉ ገልጸውታልና በቅርቡ መፍትሄ የሚታይበትም አልመስል ብሏል።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 100% የደከሙ መሪዎች ሶፍመርን ዘንግተውታል። ትርፍ ያገኘ ነው እሱን ነው። የሆኖ ሆኖ ፓትርያርኩ በዛሬው መልእክታቸው በቤተ ክርስቲያን አመራሮች መካከል ከሁሉም በላይ በውስጥ የአንድነት ጉድለት በስፋት ይታያል ሲሉ ገልጿል። ይህም ክፍተት የእምነቱ ተከታዮችን በጥበብና በስልት ለማገልገል አለማስቻሉን አንስተው ክፍተቱ የሚዲያ ቀለብ መሆኑንም ጠቅሰዋል። በእነዚህ አበይት ጉዳዮችና በሌሎች ጉድለቶች ላይ ፈጣን፣ ቆራጥና አዋጭ የሆነ ስራ ካልሰራን ለወደፊት የቤተ ክርስቲያንን ሕልውና ጥያቄ ውስጥ ይከተዋል በሚል ሲናገሩም ነው የተሰሙት። ዶናልድ ትራምፕ ከአሜሪካ ወደ አፍሪካ ካባረሯቸው ስደተኞች መካከል ኢትዮጵያዊ እንደሚገኝበት ተነገረም። የረሃብ አድማ መጀመሩም ተሰምቷል። ከአሜሪካ ተጠርዘው ወደ አፍሪካዊቷ ሀገር ኢስዋቲኒ ለእስር ከተላኩ ሰዎች ኢትዮጵያዊ ይገኝበታል። ከእነዚህ መካከል ኩባዊ እስረኛ የረሃብ አድማ መጀመሩም ታውቋል። ኩባዊው ሮቤርቶ ሞስኩራም ዴልፔራል ባሳለፍነው ሐምሌ ወር ወደ ኢስዋቲኒ ተጠርዞ የተላከው ሀገሪቱ በ51 ሚሊዮን ዶላር ክፍያም 1 ተጠራጆችን ከአሜሪካ ተቀብላ ለማሰር በመስማማቷ ነበር። አሜሪካ ውስጥ የሚገኙት የኩባው ጠበቃም አልማዴቬድ ደንበኛ እያለ ምንም ክስ ለእስር ተዳርጓል፣ እናም አሁን ሕይወቱ አደጋ ውስጥ ናት ብለዋል። የፈረንሳዩ ዜና አገልግሎት ኤኤፍፒ ምርመራ እንደሚያመላክተው ከሆነም ሁሉም ስደተኞቹ እያለምንም ክስ ኢስዋቲኒ ውስጥ ከፍተኛ ጥበቃ በሚደረግበት እስር ቤት ታስሯል። የህግ አማካሪ ማግኘትም አልቻሉም። ከተጠረዙ ስደተኞች መካከል የ62 ዓመቱ ጃማይካዊ ኤቶሪያ ባሳለፍ ነው መስከረም ወደ ጃማይካ ተልኳል። ሰሞኑን ከአሜሪካ ተጠረዘው ወደ ስዋቲኒ ከተላኩ አስር ሰዎች መካከል የኢትዮጵያዊን ጨምሮ የቻድ፣ የኮንጎ፣ የቬትናም፣ የካምቦዲያ፣ የኩባና የፊሊፒንስ ዜጎች ይገኙበታል። በአፍሪካ ፍጹም ዘውዳዊ አገዛዝ በመተዳደር ብቸኛ የሆነችው ሀገር ስዋቲኒም ከአሜሪካ የሚላኩ ሰዎች ለመቀበል ፈቃደኛ ከሆኑ ሶስት ሀገራት መካከልም አንዷ ናት። ረሩ ሰዎች እስካሁን ወደ ጋና፣ ሩዋንዳ እና ደቡብ ሱዳን መላካቸውም ይታወቃል። በትግራይ ክልል በደረሰ የመብረቅ አደጋ ሶስት የአንድ ቤተሰብ አባላት ሞቱ። በክልሉ በሰሜናዊ ምዕራብ ዞን በሚገኘው ዛና ወረዳ በጣለ ከባድ ዝናብ ጋር በደረሰ የመብረቅ አደጋ ምክንያት ነው በድምሩ የአራት ሰዎች ሕይወት እንዳለፈ የተገለጸው። የዛና ወረዳ አስተዳዳሪ ለቢቢሲ እንደተናገሩት በመብረቅ አደጋው ምክንያት ከሞቱ ሰዎች መካከል ሶስቱ የአንድ ቤተሰብ አባላት ናቸው። በአደጋው አባት፣ እናት እና ወንድ ልጃቸው ሞተዋልም ብሏል። በተጨማሪም አንድ ሌላ ግለሰብ በመብረቅ አደጋው መሞታቸውን አክሏል። ባሳለፍነው ማክሰኞ ማምሻውን ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋው ተከስቶ ነው ይህ የሰዎች ጉዳት የተመዘገበው። የሞቱት ሰዎች ሶስት፣ ወንድና አንድ ሴት መሆናቸውንም አክሏል። በአሁን ወቅት በተለይም በሰሜን ምዕራብ የትግራይ አካባቢዎች ወቅቱን ያልጠበቀ ከባድ ዝናብ ስለሚከሰት አርሶ አደሮች በፍጥነት ሰብላቸውን እንዲሰበስቡ የትግራይ ሜትሮሎጂ ተቋምና የትግራይ ግብርና ቢሮ ማስጠንቀቂያ ሰጥተው እንደነበርም ተገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም። አበቃን።